የሚናገር ከሆነ እንደ ስድብ ለምንድን ነው የሚታየው? ልክ እኛ እናንተን የሆነ ነገር ስትናገሩ እንደዚህ መደረግ አለባቸው መገደል አለባቸው እንደዚህ መደረግ አለባቸው ብለን አንድ አይነት እርምጃ ለመሄድ ተሞክሮ አያውቅም። ባይዘዊ ይሄ አቅም ስለሌለ ወይም ደግሞ የሆነ ነገር መደረግ ስለማይችል አይደለም። አዎ መከባበር ጥሩ ነው። መተሳሰቡ፣ አብሮ መኖሩ በጣም አስፈላጊ ነገር ነው። ጥሩ ምስክር ነው ለእኛ። እናንተ ትገደሉ ምናምን አላልንም፣ የምትለው እንደዚያ የሚያስብል ቃል እንደማንል እየመሰከራችሁ ያ ይገደል የሚለው ይሄ ገደል የሚል በማንኛውም ሰው ላይ ይህ ስህተት ነው። ነገር ግን እንደዚህ አለማለታችሁ እናንተ እኛ እንዲህ አይነት ክፉ ቃል እንዳልተናገርን እየመሰከራችሁ ነው። ያንን የሚያስብል እየሰማችሁ ነው። ግን ነቢያችንን ገብተው ይሳደባሉ። ይህን ቃል ቅድም የተናገረውን ሰምተዋል። አንተ ልክ ነው ኡስማን። እኔ አልካድኩም። እናንተ ጋር የሚናገሩ አሉ፣ እኛ ጋር የሚናገሩ አሉ፣ ሁለቱም ጋር አሉ። ያለ ቅድም የተናገረውን ቃል ሰምተዋል? ልጁ አዎ ሰምቸዋሉ። ልክ አይደለም፣ ልክ አይደለም። ሰምቸዋለሁ። ይህን ቃል ነው ቅድም ያነሳ ሰውዬ እኔ ፊት የዛሬ አመት ተሳድቦ ይሄደው። ይህን ቃል ማለት ነው። እናሰማ ቃል በቃል የፊት ሄደው እንደዚህ ብለው ተሳድቦ መልስ። እኔ ጥያቄዎች አይጠየቁ ነቢይ ሙሐመድን አይሻ በዘጠኝ ዓመቷ እንትን ብሏታል ምናምን ብሎ ያወራል። ልክ እንደ እዛ ይሄን ማስረጃ ወጣ ነው ያልኩት። ከዛ ይሄን ቃል ደግሞ ተሳድቦ ወጣ። እኔ ማስረጃ ብቻ ነበር የጠየኩት። ከዛ ዛሬ ላይ እንደዚህ በጣም ደንፋችሁ፣ ወላሂ በጣም ነው ያፈላችሁ። እንደዚህ ቀቀ ንዴ ተረጋጋ። ይሄን ቃል እንዲህ አይነት ቃላቶች እኛ ሙስሊሞች ተጠቅመን አይተህ ታውቃለህ? እስኪ አንተ መስክ እኛ ተጠቅመን ታውቃለህ እንዴ? በጣም በጣም በጣም አካለውኝ። የእውነት አንተ ምናልባት ያው ለራሱ ምንድን ነው ቶጣ የቂጧ ጠባ ሳይታያት ላይቦች ላይ ሰምቻለሁ። ማስረጃ ተናግረናል፣ ሰምተሃል፣ አዎ ብለሃል። ማስረጃ ስ አሁን ገብቼ ምና ማስረጃ በማልሰጥበት ሁኔታ ላይ ሆኜ ነው እየጠየቀኛለሁ። ምን ይሄ ነው ባንደበተ? ይሄን ቃል እኔ ስናገር ሰምታኛል። አንተን አላልኩም። ቅድም እኮ ተናገርኩኝ ስለ አንተ አንተ አላልክም ብያለሁ። ባይሆን ማንኛውም ሙስሊም ይህን ቃል ሲናገር ሰምተህ ታውቃለህ አንተ? በጣም ብዙ ጊዜ ሰምቻለሁ። ላይቭ አኖ ኖ ኖ፣ ውሸት እየዋሸሁ አይደለም። ለምን ዋሻለሁ? ማዋሸት እኮ ቢያስፈልገኝ፣ ሲጀምር በኔጌቲቭ እናጀምር ነበር። ለማንኛውም አሁን ይህን ቃል አንተ እንደው የቅድሙን ቃል ተሳድቦ ረሱላችንን ይሄ ለምን ሰው የዓይነት ቃል አንድ ሙስሊም ሲናገር ሰምተኸው ታውቃለህ? ይሄን ቃል ሲናገር አንተ ማለና ተናገር፣ በቃ ችግር የለው። እኔ እግዚአብሔርን እንደውም የሰማውት የማን መሰለ? ያ ሙሐመድ የሚባለው መነጽር የሚያደርገው እንትን ፕሮቴስታንቱ ማለት ነው እሱ ላይቭ ላይ ማለት ነው። የበፊት ስሙ ሙሐመድ አሁን ግን ሌላ ስም ቀይሯል። እኔ እረስቸዋለሁ አሁን ስሙን ማለት ነው። መነጽር የሚያደርገው ማለት ነው። መላት ወደ ውስጥ ጸጉሩ ገባያል። ሰምተሃል? የቅድሙን ቃል ማለት ነው በጣም ጥሩ። ይሄን እስኪልናይዘህልና ዛኔ ታወራለህ ችግር የለውም። ሁሱ ምን ምን መሰለህ እንደዚህ የሚል ተራ በስሜት ተነስቶ የሚናገር አካል አይደለም። ንጽጽር ላይ ከሚሰራ ከመምህርም ይሁን ከተማሪ ከእንደነት ተማሪ ወይ ደግሞ ከኡስታዞች እንደዚህ ያለ አንድ ሰው ጥራ፣ እንደ ለምሳሌ ኡስታዝ መሐመድ ማለት ነው ደደብ